አርሰናል የኒውካስትሉን አጥቂ አሌክሳንደር ኢሳቅን ከ125 ሚሊዮን ፓውንድ በላይ በማውጣት ለማስፈረም ፍላጎት እንዳለው መነገሩን ትራንስፈር ኒውስ አስነብቧል። ይሁንና የገንዘብ ችግር የለበትም የሚባለው ኒውካስትል ተጫዋቹን በክረምቱ የዝውውር መስኮት ይሸጠዋል ወይ፣ አርሰናልስ በዚህ ልክ ከፍተኛ ገንዘብ የማውጣት ቁርጠኝነት እንዴት ሊያሳይ ይችላል የሚለው አነጋጋሪ ነው። በእርግጥ አርሰናል በተደጋጋሚ የተሰላቸውን ደጋፊና ስሙን ለማደስ በክረምቱ የዝውውር መስኮት የሂሳብ አሰራር ካልገጥተው በስተቀ

ሁነኛ ተጫዋች ለማስፈረም የማያደርገው ነገር የለም እየተባለ ነው። አሰልጣኝ ሚካኤል አርቴታም በቀጣይ የውድድር ዓመት የግድ ዋንጫ ማንሳት ይኖርባቸዋል። ለዚህ ደግሞ ክለቡ ዘንድሮ ጨከን ብሎ ጨራሽ አጥቂ እንዲያስፈርም ይፈልጋሉ። እሳቸውም ክለቡ ይህንን እንዲያደርግ የመረረ ጥያቄ ማንሳታቸው አይቀርም ነው የሚባለው። ምክንያቱም ከወዲሁ ተፎካካሪ እንጂ የዋንጫ ሰው አይደሉም በሚል ወቀሳ በዝቶባቸዋል። አርሰናል ከሊቨርፑል ጋር በነበረው የ36ኛ ሳምንት ጨዋታም የሊቨርፑል ደጋፊዎች ሲሳለቁባቸው ታይቷል። እሱም አርቴታ ሚዜ እንጂ ሙሽራ መሆን የማይችል አሰልጣኝ ነው የሚል ባነር ይዘው በስቴዲየም የታዩበት ነው። ይህ መጠንና ስፋቱ ይለያይ እንጂ በአርሰናል ደጋፊዎች ዘንድም ይታያል። ታዲያ አርቴታ ለራሳቸውም ሲሉ በቀጣይ ዓመት ከኮከብ የአጥቂ ስፍራ ተጫዋቾች ጋር ሆነው ለመፎካከር የማያደርጉት ጥረት አይኖርም ይባላል። ለዚህም ክለቡ ቀደም ብሎ የአማካኝ ስፍራ ተጫዋቹን ማርቲን ዙበመንዲን ለማስፈረም ተስማምቷል። ተጨማሪ በረኛ ለማስፈረምም ብዙ ርቀት ሄዷል ተብሏል። በአጥቂ ክፍል ደግሞ የስፖርቲንግ ሊዝበኑን የጎል ፋብሪካ ቪክተር ዮኩሬሽ ለማስፈረም ንግግር ስለመጀመሩ እየተነገረ ነው። ለረጅም ጊዜ ስሙ ከአርሰናል ጋር ሲያያዘ ከረመውና ደጋፊውን ቢሆን ብሎ የሚመኘው የአሌክሳንደር ኢሳቅ ጉዳይም አሁን እንደ አዲስ እየተነገረለት ይገኛል ይሁንና እዚህ ተጫዋች ዋጋ አሁን አርሰናል ከፍለዋለሁ ብሏል በሚል በስፖርት ሚዲያዎች ከተጠቀሰው በላይ ሊሆን ይችላል። ይህም እስከ 150 ሚሊዮን ፓውንድ የመድረስ እድል እንዳለው ይነገራል። የሆነው ሆኖ ኒውካስትል የሂሳብ መዝገቡን ለማስተካከል ካልሆነ በስተቀር ረዘም ያለ ኮንትራት ያለውን ኢሳቅን የመሸጥ እድሉ ብዙ የሰፋ እንደማይሆን የስፖርት ባለሙያዎች ይናገራሉ። የሆነው ሆኖ የአርሰናል ፍላጎት ተሳክቶ አሌክሳንደር ኢሳቅ መድፈኞቹን የሚቀላቀል ከሆነ የፊት መስመር ችግር ይፈታል ተብሎ ይታመናል። የፕሪምየር ሊጉን ውድድር ጠንቅቆ የሚያውቀው ኢሳቅን በአርሰናል ቤት ተአምር ሊሰራ ይችላል ነው የሚባለው አሌክሳንደር ኢሳቅ በዘንድሮ የውድድር አመት በሁሉም የሊጉ ክለቦች ላይ ጎል ማስቆጠር የቻለ ድንቅ ልጅ ነው። በ2022 ኒውካስትልን የተቀላቀለው ኢሳቅ እስካሁን ለክለቡ ከ100 በላይ ጨዋታዎችን አድርጓል። ከአመት ወደ አመትም በኒውካስትል ቤት እየደመቀ የመጣ እግር ኳሰኛ ሆኗል። ከኤርትራውያን ቤተሰቦቹ በስዊድን የተወለደው የ26 አመቱ እግር ኳሰኛ አሌክሳንደር ኢሳቅ ወደ እንግሊዙ ክለብ ከማምራቱ በፊት በተለያዩ ሀገራት ክለቦች ተጫውቷል። የጀርመኑን ቦርሲያ ዶርትሞንድ እና የስፔኑን ሪያል ሶሲዳድ ጨምሮ በስዊድን እና ኔዘርላንድ ለተለያዩ ክለቦች ስለመጫወቱ መረጃዎች ያሳያሉ። በቦርሲያ ዶርትሞንድ እና በሪያል ሶሲዳድ ሁለት ዋንጫዎችንም ማንሳት ችሏል። በቦርሲያ ዶርትሞንድ ቤት ብዙ የመሰለፍ እድል አላገኘም ነበር የሚባለው ኢሳቅ በሪያል ሶሲዳድ ግን ብቃቱን ማሳየት የቻለበትን እድል ስለማግኘቱና እሱም እንደተጠቀመበት ይነገራል። ከዚህ በኋላም ኒውካስትል ዩናይት ትድን ተቀላቅሏል። ጊዜው እንደ አውሮፓውያን አቆጣጠር 2022 ነው። ኢሳቅ ከኒውካስትል ጋር የፈረመው ኮንትራት እስከ 2028 የሚያቆየው ሲሆን የተዛወረበት ገንዘብም 63 ሚሊዮን ፓውንድ ስለመሆኑ ይነገራል። ይህ በክለቡ ታሪክ ከፍተኛው ገንዘብ ነው። ኢሳቅ በዚህ ክለብ ጎል ማምረቱን የቀጠለ ሲሆን በተለይ ባለፈውና በዚህ ዓመት ከፍ ብሎ ታይቷል። ከፕሪምየር ሊጉ ከፍተኛ ጎል አስቆጠሪዎች ፉክክር ውስጥም ይገኛል። ዘንድሮ ኒውካስትል ከሰባ ዓመታት በኋላ የካራባው ዋንጫ እንዲያነሳ የኢሳቅ ሚና የጎላ ነበርም ይባላል። ክለቡ በፕሪምየር ሊጉ ሶስተኛ ደረጃ ላይ ሲሆን የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ትግል እያደረገ ይገኛል። በዚህ ሁሉ ታዲያ አሌክሳንደር ኢሳቅ እያሳየ ያለው ድንቅ እንቅስቃሴ የዓለምን ቀልብ መሳብ ችሏል። በዚህም ኢሳቅ ፈላጊው ይበዛለት ቢሆንም ዋጋው የማይቀመስ አይነት መሆኑ ግን በክለቡ የመቆየት እድሉን ያሰፋዋል የሚሉ ብዙዎች ናቸው። የሆነው ሆኖ እስካሁን ለሀገሩና ለክለቦች በጠቅላላው 310 ጨዋታዎችን አድርጎ 140 ጎሎችን ያስቆጠረው ዘመናዊ አጥቂ የሚል መጠሪያ ያገኘው እግር ኳሰኛ ቀጣይ መዳረሻው የታሰበለት አርሰናል ወይስ ሌላ የሚለው ተጠባቂ ጉዳይ ሆኗል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ ስንጋብዛችሁ በደስታ ነው።